ባለፉት አምስት ዓመታት በትምህርት ስርዓቱ የተደረገው ማሻሻያ የትምህርት ጥራትን በማስጠበቅና የአመለካከት ለውጥ በማምጣት ረገድ ውጤት ቢመዘገብበትም የትምህርት ስርዓቱ አሁንም ዘርፈ ብዙ ችግሮች እንደሚስተዋልበት በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ቋሚ ኮሚቴ ገልጿል። ለአብነትም ከባለፉት ዓመታት አንጻር በ2017 ዓ.ም የ12ኛ ክፍል መልቀቂያ ውጤት ያመጡ ተማሪዎች ቁጥር ቢጨምርም ለፈተና ከተቀመጡት ተማሪዎች ቁጥር አንጻር ውጤቱ ዝቅተኛ ነው ተብሏል። ከተፈተኑት የተማሪዎች ቁጥር አኳያ የማለፊያ ነጥብ ያመጡ 8.9% ብቻ በመሆኑ አፈጻጸሙ አሁንም ዝቅተኛ መሆኑን ያሳያል። የተማሪው ሰርቆ አጭበርብሮ ማለፍ አይቻልም የሚል እምነት ሲይዝ ማጥናት ይጀምራል። በማጥናቱ ምክንያት ለማለፍ ያለው እድል ከፍ ይላል። ትምህርት ቤቶች ተማሪዎች አሁን በትክክለኛው መንገድ እየተመዘኑ መሆኑን ሲያዩ እና ያ መዘና ደግሞ ያ ትምህርት ቤት በትክክል ትምህርት እያስተማረ እንዳልሆነ የሚያሳይ ሲሆን ዘይን በመምህራን በትምህርት ቤት አስተዳደሮች ላይ ፕሬሸር ይፈጥራል። እነሱ ሞር ማስጠናት ይጀምራሉ። ሚኒንግ ስራቸውን መስራት ይጀምራሉ። ይሄ ደግሞ ትንሽ ከፍ እያደረገው ይሄዳል። አሁን ስጋታችን ቁጥሩ ብቻ አይደለም። አስራ ሁለተኛ ክፍል ከሶስት ዓመት በፊት ከ800 ሺህ በላይ ተማሪዎች ለፈተና እንደቀረቡ ነበር። ቅድም ፕሮፌሰር ገልጸዋል። በየዓመቱ ግን ለአስራ ሁለተኛ ክፍል የሚደርሱትም እየቀነሰ ነው። በትምህርት ስርዓቱ ላይ ለሚስተዋሉ ችግሮች መንስኤውን ለይቶ መውጣት እንደሚጠበቅም ተገልጿል። ከትምህርት ቤቶች መሰረታዊ ኢንፍራስትራክቸር የመሰረተ ልማት ችግሮች ከመምህራን ከትምህርት የትምህርት ቁሳቁስን ከማቅረብ አንጻር ወዘተረፈ ያሉ በጣም በረጅሙ በስፋት የተለዩ ጉዳዮች ላይ አንድ በአንድ ለይተን ሰርተን በጄኔሬሽን ደረጃ የሚመጣ የረጅም ጊዜ ለውጥ ነው። ከግል ትምህርት ተቋማት የፍቃድና እድሳት አስጣት ጋር በተያያዘ የሚነሱ ቅሬታዎችን በምን መልኩ እየተፈቱ ነው የሚለውም በቋሚ ኮሚቴው ተነስቷል። ዶክመንት ሰሚት እንዲያደርጉ የጊዜ ገደብ ተቀምጧል። አብዛኛዎቹ በተቀመጠው የጊዜ ገደብ መሰረት ሰሚት አድርገዋል ቀላል ማይባል ቁጥር ያላቸው ደግሞ ተጨማሪ ጊዜ ጠይቋቸዋል። ስራው ስራው ዲታይል ኤቪደንስ የሚጠይቅ ከመሆኑ ጋር ተያይዞ ከተጨማሪ ጊዜ ጠይቀዋል። ያን ተጨማሪ ጊዜ እየሰጠን ነው። በዚህ ሂደት የፈቃድ እሳቱም የፈቃድ ስራው በዳግም ምዝገባ አብሮ ይመለሳል ብለን እየሰራን ነው። የትምህርት ቤቶች መሰረተ ልማት አለመሟላት፣ የመማሪያ መጽሐፍት እጥረት፣ የሰለጠነ መምህር ማብቃትና መሰል ነገሮች ሚኒስቴሩ ከተለያዩ ተቋማት ጋር በቅንጅት ሊሰራባቸው የሚገቡ ጉዳዮች እንደሆኑ በቋሚ ኮሚቴው ተመላክቷል።